ማማት የመጡ ሰዎች አሉ። በዚህ ደረጃ ነው። ለሰው አትሁኑ። ለምን ድፍት አይሉም ባፍጤማቸው? እግዚአብሔር እርዳሽ ብላችሁ ማለፍን ነው አሁን የተረዳሁት። ስቶሪ ደረጃ ይህን ያህል ቅናት፣ ዲቦራ የኔን ቲሸርት ስላሰራች ስለለበሰች ብቻ ይህን ያህል ቅናት፣ በአሽሙር። እኔ አሁን ለምሳሌ እንቁርት ወታ ብትሳደግ ምንም ችግር የለብኝም። ምክንያቱም ፓስተር ዮኒ ፓስተርናውን ጀምሯል። ምትሰድበው ሰው የለም። ቪዩ ተመቶባታል። ማናት ቤት ታለች? እንትን በቃ ቤታ ላጥላጥ አድርጋ መሳደብ ነው የፈለገችው። እሱ ተረድቻታለሁ እኔ። የሚገርመኝ ግን በስልክ ላይ እንቅልፍ አሳጥተዋችሁ ድረሱልኝ። የገዛ ቦይፍሬንዶቻቸው ራሱ ዞር ብሎ ያላዩዋቸው የገዛ ቦይፍሬንዶቻቸው ራሱ ምን የፈለገ ነገር ሲጠፋባቸው ዞር ብሎ እንኳን አላዩዋቸው፣ ዞር ብሎ እንኳን አላያቸው። አንድ እኔ ከነካችኝ ጉዷን ነው የምዘረዘርላት። እግዚአብሔርን እኔ በጣም በጣም በጣም እንትን ብያታለሁ፣ ታግሻታለሁኝ። አፏን ግን እከፍታለሁ ካለች ግን ጉዷን ነው የምዘረዘርላት። አድበሽ ተቀመጭ ብላት የደረሰባት ሰው የለም። እያያችሁ ነው። ስሟን አንስቻ አላቅም፣ ስሟን ጠርቻ አላቅም። ግን ስቶሪዋ ድረስ ጨጓሯ ተቃጥሎ አፏን እኔ ላይ እኔ እኔን ወታ። አንዴ ቆይ ጋይስ አንዴ ወይ ጋይስ ማለት ነገር እሺ እሺ እሺ እሺ እሺ እሺ ችግር የለውም። እና ላይክ እኔን ምንድነው እኔን ወጣ በስቶሪ ያለ ለጥፋ። ስቶሪ ማለት እኮ ማትችል ሰው ናት እኮ ይገታ ሂስቶሪ እያለች የምታወራ ሴትዮ። ስቶሪ ያለ ጋ ለጥፋ የተናገረችው ነገር ሴት ለሴት ምናምን ምናምን ብላ ጽፋ ፖስተች። እሷም ሰው ሆና ማለት ነው። እሷም ሰው ሆና አረ ትዕግስት አታስቂኝ። የሷን የጓጎለ ሰውነት ማን ማየት ይፈልጋል? ምን እሷ ምን ስንት ነገር ዋላለ እንዴ ግን፣ በዚህ ያህል ልክ። እስኪ አሁን ራሳችሁ ቁጭ ብላችሁ ፍረዱ፣ እስኪ ቁጭ ብላችሁ ራሳችሁ አስቡትኝ። አሁን እኔ ትከታተሉኛላችሁ፣ ቲክቶክ ላይ ታዩኛላችሁ። ስለሷ አንስተን አናቅ፣ ስሟን ጠርተን አናቅ? ስለ እሷ ስሟን ጠርተን እንኳን አናቅም፣ ግን እሷም ሰውና የገዛ ቦይፍሬንዷ እንኳን እግዚአብሔርን የገዛ ቦይፍሬንዷ እንኳን ዞር ብሎ እስኪ አንድ ነገር ይኸው ሪኮርድ አለ ስትነፋርቅ የገዛ ቦይፍሬንዷ እንኳን ዞር ብሎ እንኳን አላያት። እኔ ቤታ ግን እህቴ ናት። በሴትነት እንዴት ነው አዝኜ አብሬያ ቦ ዛሬ ጭራሽ ስቶሪዋ ላይ በአሽሙር ልታወራ ትፈልጋለች። እንዲህ አይነት ሰዎች በልቶ ቃጅ ቆሻሾች፣ አስተዳደጋቸው ራሱ መርዝ። እኔ ልሆነልኝ ላደረገልኝ ሰው አይደለም ይቅርና ጓደኛ በጣም በቃ ጓደኛ ነኝ ብዬ ወጠች አልሳደብ እኔ እንደዚህ ዝም ብሎ ቲክቶክ ላይ ሀይ ባይ የምባባለውን ካልሆነ በስተቀር በጣም ጓደኛ የሆንኩትን ሰው ሼም ይዘኛል ወቶ ለመሳዳደብ አቡና መልሰ ጻፈው እና እንደት እንደምቦልክ አሳያለሁ እና እናንተ የኔን ነገር አልተረዳችሁኝም። እየጭ እንደ አንቺ አይነት ሰው አየኝ አላየኝ ምን አባሽ ብታይኝ ራሱ የመጣው ነገር ሁሉ መርዝ ሆኖብኝ ነው የሚሄደው እንዳንቺ አይነት ሰው እየጭ ነው አይደለም አይደለም አይደለም አይደለም ለኛ ነው አይደለም ለኛ ነው ለኛ ነው ምንም አታስተባብሩላት ምን ከዜድ ከዜድ ጋር ከዛ በፊት ተጣልታ ይለ እንዴ ከዜድ ጋር ከዛ በኋላም ስትጣላ አልነበረ ለኛ ነው ለኛችን ነው ግን እኔ ብትል ምንም ችግር የለብኝም። አባቴ አባቴ የተሰደበበት ቲክቶክ ነው ትልቅ ነገር እኔ እንደ እንትን አልቆጥሮ አልሰማሁትም። የዛን አልበሟን ኤኒዌይ ለማንኛውም ቦታ አልሰጣትምም። እዛው ስትግማማው ብላ ተግማምታ ትደርበት። ልንድ እሷ የነሳው መልስ አልሰጥም፣ አልከፍትም፣ ዘፈን አልከፍትም። ተንኮላቸው እኔ አውቃለሁ እኮ ምቀኞች ዘፈን ከፍቼ ዩቲውብ ላይ ስራቸውን ስለማቅርብ ዘፈን እንድከፍት የሚፈልጉት ማለት ነው። አልከፍትላቸውም። እና ማታ ላይ ማታ ላይ የጉቺን ያየ ሰው አለ? በስመ አብ ወወልድ ወመንፈስ ቅዱስ። የማታው ላይ የጉቺን ያየሰው ሰው አለ ወይ? እስኪ ንገሩኝ። ሰ ዎሽ ሰውጣ ሰማል ነው። ምንድን ነው ሀሳባችሁ? እስኪ ንገሪ። ምንድን ነው ሀሳባችሁ? ምንድን ነው አላምንም። እባክሽ ዲቦራ እንደ ድሮ ማመን ሰው የለም። እኔ አሁን እንደ ድሮ ቤታዬ እንደዚህ ተብሎ ሰውን አላምንም። እኔ ማንንም ሰው እንደዚህ እንትን ሆነ እንትን ሆነ የሚለው ማንንም ሰው፣ ስለዛ መጣቻችሁ አትንገር። ለማን እንደተደረገ ጠንቅቅን እናውቀዋለን። ለማስተባበራት መጥቶ ምን ለሰው አወራቀው? አንድ ዩቲዩብ ላይ ቲክቶክ ላይ ልገባ ነው። አንድ የተረጋጉ አንድ ሰከንድ ስጡኝ። እኔ እኮ ይኸው ለእናንተ እኮ እንቅልፌን አጥቼ ለእናንተ ልበለው እንጂ እንቅልፌን አጥቼ በእጄ ይዤው ልግባ ዛሬ የተቀመጥኩበት ቦታ ትክክል አይደለም። አንድ ቆይ፣ ቲክቶክ ላይ ብለዋል። አንዲት አቡን የነካ የለውም በረካ። አይ እኔ እንደዛ አይደለም፣ ያው ተሰምቷት ነው። ግን እኔ ጉቺ ምነግራት ነገር የሚለቀስ ለሚለቀስለት ሰው አለ፣ ለማይለቀስለት ሰው አለ። ያው ለምሳሌ ለጃፒ አልቅሽ ብትሉኝ አላለቅስም። እሱኑ ደምንባ ነው እንዲማስለቅሰው። እኔ ለጃፒ አላለቅስም። ይቅርታ አርጉልኝ፣ አንዴ ቲክቶክ ላይ ልግባል። ይቅርታ አርጉልኝ። እኔ ለጃፒ ግደሉኝ፣ አላለቅስም። አላ አስለቅሰዋለሁ፣ ከነ ሚስቱ ከነምኑ ለማስለቅሰው። እኔ ጭራሽ እንትን አለም አብረን ተሰደብ ነው። ገብታችኋል? ለሱ ይሄን ያክል ደረጃ ደርሳ ማልቀስ እኔ ማለት ወይ የሆነ የተሰማት ነገር ሆዴ ባሳት ነገር ካልሆነ በስተቀር ሰው ለሱ እንዴት ያለቅሳል? ማንም ማንነት እኮ የሚሰጥ የለም። ማንም ማንነት የሚሰጥ እሱ አማራ አይደለሽም ማለት ምንድን ነው? አሁን አማራ ስላለን እኮ እኔ እኮ አሁን ጉራ የሚገባኝ አንድ ሰው አማራ። ቆይ አብዱን አንዴ ቆይታ ማውሰላ ረፍታ ድርገና ቆይ ረፍታ ድርገና። እሺ አብዱዬ ረፍታ ድርገና። አራት ሰዓት ቀጥቻ ቀጫለ። እኔ አሁን ለምሳሌ አማራ አይደለሽም አራ ስም ብጠራብ ምናባቱ ያመጣል አሁን? እሱ ንሱ የከሰሰውን እንክላል አማራ አይደለሽም፣ አማራ አይደለሽም። የሰው ልጅ ብላችሁ አሁን ቁጭ ብላችሁ አስቡትና ምንድን ነው አሁን አሁን ለምሳሌ እኔ አማራ ስላልኩኝ ምንድን ነው የምጠቀምበት? ነው መኪና እየታደለ ነው? ሳዲ የቁራን አንብቤ መኪና እየታደለ ነው? ቤት እየታደለ ነው? ምንድን ነው አሁን ምንድን ነው ስላልኩኝ ትልቅ ነገር የሚመጣ? ምንም እኮ የሚመጣ ነገር የለም? ምንም አማራ ስላላችሁ የሚለይ ነገር ምናምን ትልቅ የሚታደል ነገር አይደለም። ሰው ልጅ ማንነቱ ስለሆነ ነው የሚሰደብበት ምን የሚልበት? ምን አሁን ምን አሁን እኔ እግዚአብሔር አሁን አማራ ስላልኩኝ ምን ምን ምን ተጠቀምኩኝ? ተጎዳውበት እንጂ አልተጠቀምኩበትም። በግልጽ ተነግራለሁ ያለ አማራ ስላልኩ በራሴ መንገድ ሄጄ ስለተናገርኩ ነው ያለ ባህሪ ሰው ሲሰድበኝ፣ ያለ ባህሪ ቤተሰቦች ደረጃ ሲሰደቡ፣ ያ ሁሉ ነገር የሚባል ግን ምንድነው የማስበው፣ ምድር ያለው አማራ እኔን አልሰደበኝ። ሁሌ ህዝብን ወጥቼ የማልናገርበት ለምንድነው እኔ ላይ የማታገኙኝ? ለዛ ነው። እኔን ሁልጊዜ የሚያገኙት ምንድነው? ወይ ኮመንት ላይ መልስ የሆነ ሰው ምናምን ካልሆነ በስተቀር በምንም አያገኙኝም። ምክንያቱም አማራ ምድር ላይ ያለው አማራ እኔን ወጥቶ ቤታ ማለት አማራ አይደለችም እንዲናት እያለ ወቶ አልተናገረኝም። ለዛ ህዝብንን አልናገርም። ቲክቶክ ላለ ሰው ግን ትሰናደባላችሁ። ማን ነው ማንን ነው የሚሰጠው የት ያውቃችኋል? ካወቃችሁ ስማችሁን ያባታችሁን ስም ያክስታችሁን ስም የሚናገረው የሚያውቃችሁ ሰው ነው። አዋላጃችሁ ነው የሚናገረው። ስለዚ ጉቺ ጉቺ ኔ ላንቺ የምነግርሽ አማራነት ክብር ነው። ማንም ውርደት አላለም። በዚህ እኮ አስተሳሰባችሁ እኮ ነው እንትን የማትሉትኝ እኮ ቁጭው ላይ ይሄ እኔ ተከፈለኝ ነው። ቁጭው ላይ ብትሳደብ ያንተ ስድብ ለእኔ አጥንቴን አይነካውም። አሁን ኬት ኬት እንደምታያይ ዘ አማራነት ክብር ነው። ማንም ለራሱ ዘር ክብር ነው። እባክህ ማንም ለራሱ ዘር ጉራጌን ብትጠይቀው ጉራጌነቱ ያኮረዋል። ደቡብ ብትጠይቀው ደቡብነቱ ያኮረዋል። ሁሉም በብሔሩ ያኮረዋል። ኩራቴ ነው የሚለው እኔ ያልኩት በብሔሩ ያኮረዋል ኩራቴ ነው የሚለው እኔ ያልኩት። ግን ሰው ልጅ ሳይሆን ምን ሳይል በግድ ተገዶ ነኝ እየተሰደበ ልጆቹ እየተሰደቡ ቤተሰቡ እየተሰደበ ማነው የሚለው? እግራችሁን ዋጡ ብዬ ነው ትቻችሁ የሄደው። እያልሆንኩትን ነገር ለምን ለምን ቤተሰቦች ይሰደባሉ? ተከብር በተከብር አልቀመጥም እንዲህ ብዬ ትቀጥላላችሁ። ግን ሰው የራሱ ማንነት ስለሆነ ነው። አንዴ ቆይ ጋይስ ን ለቲክቶክ ሰው የራ ማንነቱ ስለሆነ ነው። ገብታቸዋን እየተሰደበም እየተረገጠም የሚሄደው yes guys like እያደረጋችሁ thank you እናንተ አስታውሱኝ እንጂ ማለት ነው። ምን ማለት ነው? ተጀመረ ልጅ ወጋ ምን ማለት ነው ስለዛ? ማንም ሰው ለማንም። እኔ አሁን የእንትና ቆይ አንዴ ልንገራቸው ነው። አንዴ ቆይ እንትና። ዜድ ሃይ፣ ዴዚ ሃይ። ዜድ ዩቲዩብ ላይ ስላለው እንዲገቡልኝ የገባሁትኝ እሺ። ዜድ የገና አሁን መግባቴ ነው። በቃ ቻው። ልንገርሽ ቆይ፣ ድምጽ ልጨምር። ሃይ ዴዚ፣ የእኔ ማር፣ ሃፒ በርዴይ ሌት በርዴይ። የእኔ ማር ደህና ነሽ? ቆይ ድምጽ ነው አለን አለን። አይ እዚህ ዩቲዩብ ላይ ስለሆንኩኝ እንዲገቡልኝ ብዬ ነው ስትልኩልኝ እንትን ያልኩት ላለም አይምጥ። ዜድ እሺ በቃ ቻው፣ ዜድ እየማሬ በኋላ እናወራለን። እሺ እናቴ ኦራይ። እና ደግሞ በጣም የገረመኝ ይውላችሁ አሁን ቤታ ነገረኛ ትሉኛላችሁ፣ እንደውም አትሰጡኝ ስም የለም። ግን እስኪ ቁጭ ብላችሁ አሁን ተመልከቱን። ያው የሰው ስም አንስቻ የሰው እንትን አለልም። ግን ወንድ ልጅ ሆኖ በዛ ልክ ዛሬ ነው አሁን ቪዲዮ የደረሰኝ። ወንድ ልጅ ሆኖ በዛ ልክ ተቀምጦ ስለ ራሱ ስለ ራሱ ህይወት የማያወራ አንድ ክፍል ቤት ውስጥ ተቀመጠችው ምናምን ምናምን ምናምን። ላይክ እስቲ ጋይስ እሺ። እንደዚህ ሰው በዚህ ልክ እየተናገረ እኔ መናገር የለብኝም መመለስ የለብኝም ወይ ሳይደርሱባችሁ ሳይነኳችሁ፣ ለምንድን ነው ላይክ ሰው ላይ የምትደርሱትኝ? እኔ ሰው መሳደብ እኮ አላቃተው። ዛሬ የተፖሰተውን አይታችኋል። አንዴ ጋይስ ዩቲዩብ ላይ ነው እሺ። ዋ ንገራቸው። ዛሬ የተፖሰተውን አይታችኋል። እነዚህ ደግሞ ጌመሮች ይላኩብኝ፣ ያሰረች ማለት እኔ አሁን እሺ፣ ልንገራቸው እኔ አሁን ልክ ስትጣሉ በጎጥ ይሄዳሉ። ልክ ስትጣሉ አማራን ትግል ይከታሉ። እኔ እንኳን ግራ ይገባኝ እኮ በግላቸው እኮ በግላቸው ቢጣሉኝ እገጥማቸዋለሁ እኮ ምንም ችግር የለም። አማራ ላይ ነው ሄደው የሚወሸቁት። ይሄ የፈረደበት ማህበረሰብ ይሄ የፈረደበት ማህበረሰብ እንዳው ወጥቶ ተውኝ የሚልበት ላይክ ጊዜ ጊዜ ነው የጠፋው። ወይኔ